አብርሽ ስማኝ፣ በእግዚአብሔር ስማኝ። በአብርሽ እና በሩታ ቤት እንግዲህ መተማመን ጠፍቶ እጅግ በጣም በሚያሳዝን ሁኔታ ጭቅጭቆች እየተፈጠሩ ይገኛሉ። ምንም አይነት መግባባት ላይ መድረስ አልቻሉም። አብርሽም ተረጋግቶ ለማስረዳት አልቻለም፣ ሩታም ተረጋግታ ለመስማት አልቻለችም። ቤቱ በውጥረት ተጨናንቋል ማለት ነው፣ ተወጣጥሯል በሚያሳዝን ሁኔታ ማለት ነው። ደግሞ ነፂን ማግኘት እንደሚፈልግ ነፂ መምጣት እንዳለባት ከሩታ ጋር መገናኘት እንዳለባት እየተናገረ ይገኛል። ሩታ ደግሞ ነፂ ያለችበት ቦታ ሄደን እናገኛ ስትለው ይህንን ነገር መፍቀድ አልቻለም። እንደገናም ደግሞ ቡታጅራ ሄዶ አንዳንድ ነገር ለኔና ላንቺ የሚሆን ለህይወታችን የሚስተካከል ነገር አለ እሱን ለማስተካከል ብዬ ነበር፣ ግን አንቺ ልታምኚኝ ስላልቻልሽ ይሄ ነገር ቢበላሽ ባንቺ ምክንያት ነው። ከዚህ በኋላ ኃላፊነቱን አልወስድም በማለት እንግዲህ አብርሽ ቁጣ በተቀላቀለ ንግግር እጅግ በጣም ጩኸው እየተ እየተናገራት ይገኛል። ሩታም ጭራሽ ጭራሽ ልትረዶ አልቻለችም እንዲህ እየጮኸ እየተናደደ በተናገረ ቁጥር አንድ ቃል ባወጣ ቁጥር እምነቱን የቀነሰባት ምንም እያመነችው አይደለም። ሀምሳ ፐርሰንት ነው ማምን ያለችው። እንግዲህ አስቡት ሀምሳ ፐርሰንት እንደማታምነው ከነፂ ጋር ሁንም እንደሚገናኙ የሆነ ግንኙነት እንዳላቸው ስቲልናው እንደሚጻጻፉ፣ እንደሚያወሩ ነው መረጃ እየደረሳት የሚገኘው። ይህንን መረጃ ለተመልካችም ለአብርሽም እንግዲህ ለማሳየት አልቻለችም፣ ግን ደግሞ በስልኬ የተላከልኝ ማስረጃ አለ ነፂን ስቲል ናው ያገኛታል በማለት እንግዲህ ሩታ ድምዳሜ ላይ ደርሳለች። ድምዳሜ ላይ ውሳኔ ወስናለች ማለት ነው። በዛ ምክንያት እንግዲህ በጣም ከባድ ውጥረት ውስጥ ይገኛሉ። ቤታቸው ተበጥብጧል። አሁን ደግሞ አቤል ሆኖ በመሃላቸው ነገራቶችን ለማስተካከል እየሞከረ ነው። ግን ደግሞ አብርሽም እሳት ሆኗል፣ ሩታም እሳት ሆናለች። ግን ይሄ ነገር ያን የነበረ መፈታት መቋጨት የነበረበት አንደኛ፣ አብርሽ በጣም ተደጋጋሚ ጥፋቶችን እያጠፋ ይገኛል። የሩታንም ጥፋት እያየን እንገኛለን። ነፂንም እንግዲህ ብዙቻቹ ይቆሳቹዋት። ዛሬ ላይ በማስተዋል ቆም መብላ በማሰብ ነገ በኔ ብላችሁ አስባችሁ የነፂን ሕይወትን በማሰብ እንግዲህ ልጅቷ ተጎድታለች ተሰብራለች። እኛ መረዳት አለብን እያላችሁ እሷን ለመረዳትም እየሞከራችሁ ያላችሁ ልጆች አላችሁ። ስለ ነፂም አንዳንድ ነገሮችን የምንናገር የምናወራ ይሆናል። በመጀመሪያ ግን እንዴት ናችሁ ውዴ ቻናል የቤተሰቦች ብያላችሁበት ሰላማችሁ ይብዛ እንግዲህ የአብርሽና የሩታ ጉዳይ እጅግ በጣም አነጋጋሪ አጨቃጫቂ ጉዳይ ላይ ቤታቸው በጣም በጭንቀት በውጥረት ውስጥ ይገኛል ማለት ነው ሩታም አርግዛ በዚህ ልክ እየተናደደች እየተበሳጨች እየተጫጫሁ ነው የሚገኙት ማንም ማንንም ሊያዳምጥ ሊያረዳ ሊጠይቅ ፈቃደኛ አይደለም ጭቅጭቁን ጩኸቱን የጀመረው እንግዲህ እንደሚታወቀው አብርሽ ነበረ የመጀመሪያዋ ቀን አብርሽ ና እፈልግሃለሁ ማውራት ትችል ነበር፣ በስልክ መናገር ትችል ነበር። ግን በስልክ የማይጨረስ ጉዳይ ስለሆነ ዓይን አይኑን እያየች ውሸት ዋሽቶኛል ወይስ አልዋሸኝም፣ ይሄ ነገር ምን አይነት ምን ያህል እውነት አለው ብላ ለማወቅ ለመረዳት እንግዲህ ደወለችለት። ጠራችሁ ቤት መጣ። ቤት ሲመጣ ግን እሳት ለብሶ እሳት ጎርሶ ነው። ለምን ጠራሽኝ? ለምን አስጠራሽኝ? ለምን ቶሎ ና ምናምን አልሽኝ? የሆነ ነገር ሆንሽ መስሎኝ ነበር ምናምን ብሎ በጣም ጥፋቱን ለመሸፈን በጣም በጩኸት ነበር ሲያወራት የነበረው። በጣም በቃ ነርቨስ ሆኖ ነው። ምንም ሊረጋጋ አልቻለም። ሻንጣውን ራሱ ለማስቀመጥ ረፍ ለማለት ውሃ ለመጠጣት ራሱ ምንም አይነት ጊዜ አልነበረውም። ያን የተረዳ ነው ብዙ ሰው የተረዳው በቃ የሆነ እውነት ኑሮ ያንን የሆነ የዋሸው ከባድ ነገር ስላለ ያንን ማስረዳ ስለከበደው ነው ስለ አቃተው ነው እንጂ በዚህ ልክ ሊናደድ ሊበሳጭ አይችልም። በብስጭቱ በንዴቱ ነው። በቃ ሩታ ከዚህ በፊት ታውቃላችሁ፣ ሩታም ተናግራለች፣ አብረሽ የሆነ ጥፋት ሲያጠፋ ይናደዳል፣ ይጮኋል፣ ይበሳጫል። እና በቃ ከሚቆጣ ከሚናደድ ከሚበሳጭ ብዬ ነገራቶችን ትቼ ነበር። አሁን ላይ ግን በቃ ደክሞኛል፣ ሰልችቶኛል፣ እኔም በቃ እኩል ከሱ መብት አለኝ ነው እያለች የምትገኘው እና አብረሽ ያኔ ነበር መጨረሴ ነ አዎ፣ ኦፍኮርስ የራሱ እውነት አለው በቃ እውነት ባይኖረውም አኖሮ ከነፂ ጋ ምንም አይነት መለያየት አይኖርም ነበር። ወይም ደግሞ እሷ እንዲ ዚ ጋ መጣ አታለቅስም ነበር። እሱም የራሴን ህይወት ብሎ ሌላ ህይወት አይጀምርም ነበር። የሆነ አለመግባባት ተፈጥሯል። ከነፂ ጋ ከባድ ነገር ተፈጥሯል። ግን እኛ እየሰማነውን ነው ምናምነው፣ ያየነውን ነው ምናምነው አይደል። በቃ አብርሽ ላይ የፈረድ ነው ነፂ በተናገረችው ልክ ነው። የራሱ እውነት ሊኖረው ይችላል። ያንን እውነት ወጦ እሷ እንደዚህ ተናገረች አይደል፣ እኔም የራሴ እውነት ይሄ ነው ብሎ እስካልተናገረ ድረስ አሁንም ማንም የሚያምነው ሰው የለም። እንኳን ሩታ ትዳሬ ህይወቴ ብላ የምትኖረው ነገስ፣ ምን አይነት ጣፋንታ ይገጥመኛል ብላ የምትሰጋው ሴት ይቅርና እኛም የሚዲያ ሰዎች በምናየው በምንሰማው ልክ ብዙ ነገሮችን እያስተዋልን እያጤንን እንገኛለን። እና አብርሽ ጥፋት እንዳለበት ነው የደመደብ ነው። ግን ይሄ ልጅ ጥፋት ከሌለበት ወይ ደግሞ ይሄ ያለፈ ህይወቴ ነው ያለፈ ታሪኬ ነው ስላለፈ እሱን ተናግሯል። ኦፍኮርስ ኦኬ ኖርማል ነው። ግን አሁን ላይ እያወራት ነው ወይ? የደረሱኝ ቴክስቶች አሉ፣ መልእክቶች አሉ፣ ብዙ ነገሮች አሉ። እና ምን ያህል እውነት ነው ብላ ስትጠይቀው ነገ እናወራለን ምናምን፣ የሰው ወሬ እየሰማች ምናምን። የሰው ወሬ ሰምታ እኮ አይደለም አንተ ራሱ ሰምታ አላ አይተሃል። ተናገረችች ሴት እንዴት አለማመን እንችላለን? እንዴት ጸጥ ይባላል? ይሄ ነገር እኮ ማለት ነው የነበረ ነገር ነው። የምትጠረጥረው ነገር ነበር። ነፂ መጣ፣ እርግጠኛ ያደረገቻት በቃ እና ጥርጥ ሰው ናት። በቃ ያየችውን የሰማችውን ነው ልታምን የምትችለው። በቃ የሆነ ነገር ጥርጣሬ አድርባታል። ምን አይነት ነገር ነው ብላ ይህን ጥያቄ መጠየቋ አንተ ለምን አናደደ? ለምን ይህን ነገር ዋሸኝ፣ እዚህ ጋር ምንድነው ያለው ስህተት ብላ መጠየቋ ሩታ በዚህ ልክ ምን እንዳበሳጨ አላውቅም። መይቢ ስለምትወድ ስለምትዋ ፍቅር ታምነኛለች ብለህ ልታስብ ትችላለህ፣ ግን ያ ሌላ ጉዳይ ነው ይሄ እኮ በቃ የሚታይ ነገር ነው። በግአድ የታየ የወጣ ነገር ነው። ሰው ዝም ብሎ ኖርማል ሰው አይደለም። ወጣ ያወራው እራሷ ባለቤቷ ያንተ ፍቅረኛ የነበረችው እንደዛ በፍቅር ብድ ያልክላት ሴት ናት። መጣ ያወራችው እውነታውን የተናገረችው ይህንን ነገር ሰምታ እንዴት ጥርጣሬ አይኖራትም ብለ ታስባለ። እና ነገራቶቹ እዚህ ድረስ እንዲደርሱ ያደረግከው አንተነ። አሁንም በአንተ ላይ ነው ምን ፈርደው? መፍረድ አልፈልግም በሰው ላይ። እውነት እንዳለ አውቃለሁ። አብርሽ፣ የማስረዳት ችግር ነው ያለብህ ይህንን ደግሞ እባክህ እያልን እየለመንህ ነው እኛ ብቻም ሳይሆን እሩታም ተው አስረዳኝ እውነቱን በስርዓት በተረጋጋ መንፈስ አውራኝ እያለች ነው አንተ ግን ምንም ዜሮ ሰከንድ ራሱ ሰጠህ እውነታውን ለማውራት ፈቃደኛ አይደለም ይሄ ሁሉ ያስፈራ ነገር ምን እንደሆነ እማቀው ታሪክ የለም በቃ ያን የነበረ መቋጨት የነበረብን ሩታ አየሽው አይደለ ቪዲዮ ተናደሽብኝ ነው ተቆጠሽ ነው በቃ ሰውን አትስሚ ይሁልሽ፣ እውነታውን ከእኔ ስሚ። ሚዲያ ላይ ከወጣው በኋላ ብዙ ወሬዎች ሊወሩ ይችላሉ። ብዙ ሀሳቦች ሊንሸራሸሩ ይችላሉ። አንቺ ብዙ ነገሮች ልሰሚ ትችያለሽ። እኛን ለማጣላት ሆን ተብሎ የሚደረግ ሴራ ሊኖር ይችላል። ስለዚህ ያንን ሳይሆን ማመን ያለብሽ እኔን እመኚ። ከዛስ ይሄ ይሄ ነገር ነው የተፈጠረው፣ እንደዚህ ነበረ እንደዚህ እንደዚህ ብሎ ቁጭ ብሎ ቢያስረዳት። እንደውም አብርሽ ትዕግስት ነበረው። ከሩታ በፊት የነበረ ጊዜ ምንም አይነት ትዕግስት አልነበረውም። የሆነ ነገር ሲፈጠር ራሱን ለማጥፋት ወይ የሆነ ነገር ለማድረግ የሆነ ነገር በቃ በጣም ይፈጥን ነበር። ሩታ ከመጣች በኋላ ግን በጣም የተረጋጋ ሰው ሆኗል። ትዕግስቱን ከአንድ ሁለት ሶስቴ እያየንበት እንገኛለን እና ዛሬ ያ ትዕግስቱ የት ጠፋ? የት ሄደ? እንደዛ ብሎ ማስረዳት ሲችል፣ ያው ነገራቶችን በመጮ አስረዳለሁ ምናምን ብሎ ሲቆጣ የሰፋ ነገር፣ እሷም ይበልጥ ጥርጣሬ እንዲኖራት ይሄ ልጅ ይህን ነገር መናገር ያልፈልገው በቃ የተደበቀ እውነት አለው ማለት ነው ብላ ነው ያሰበችው። እኛም እንደዛ ነው ያሰብነው። አብረሽ አንድ ነገር ልነግርህ የምፈልገው ትዳርን የምትፈልግ ከሆነ ሩታ ማጣት የማትፈልግ ከሆነ የእውነቴን ነው፣ ሩታ ነገ ጥላ ልትሄድ ትችላለች። ልጅ ስላረገዘች ምናምን ቁጭ ብላ ውሸት እንዲህ እያሳመማት በቃ ንግግር እንዲህ እያሳመናት ቁጭ ብላ እያሳመማት ቁጭ ብላ ትጠብቀኛለች ብለን እንዳታስብ። እሷን መጃ ይኖራት ይሆናል፣ ትሄዳለች። የእውነቴን ነው የምልህ። ያኔ ትጎዳለ። ሩታንም ልጅህንም ነው የምታጣውና ከባድ ነው። እና ተረጋጋ በቃ ይህንን ነው ልናገር የምችለው። ሩታም ዛሬ በጣም እየጮክሽ ነበረ፣ አንቺም መረጋጋት ይሻልሻል። የእውነት በመጫጫ በመዳረቅ በምናምን ነገር ጥሩ አይደለም። ግን አብርሽ አሁን ሩታ ላምንህ አልቻልኩም፣ በቃ ያየውት ነገር አለ አም በቃ አምኛችኋለሁ እና ይህንን ነገር በቃ በኡኔ በአይኔ ማየት እፈልጋለሁ። ነፂን ማግኘት እፈልጋለሁ። ተከትዬ ቡታጅራ መሄድ እፈልጋለሁ ስትለ አይሆንም ነው ያልካት። አሁን እሷ ነች በቃ አንተን እሷን ለማሳመን ነው መጣር ያለብህ። በቃ ውሰደኝ ያለች ቦታ ውሰዳት። ማወቅ ያለባትን ነገር፣ የጠየቀችን ጥያቄ ሁሉ መልስ መልስላት፣ ግን በተረጋጋ ሁኔታ እንዲህ የጮክ ሰዓት ለብሰ ሰዓት ጎርሰ ምናምን ነገር የሚሆን ታሪክ የለም። እንግዲህ ሩታም ሻንጣይን ይዤ እወጣለሁ እሱም ቤቱ በአንድ እግሩ ወይ እኔ በስማም ሲያስፈራ ቤቱ ራሱ የምትበሉት የምትጠጡት ሳያንሳችሁ ቤታችሁ ሙሉ ሆኖ እዚህ የተንደላቀቀ የተንጣለለ ቤት ውስጥ እየኖራችሁ ስንት ጎዳና ኑሮ ስንት ራብ የተቀጣ ሰው እያለ እናንተ ምትኖሩት ኑሮ እኮ ኢትዮጵያ ውስጥ በጣም አለ የተባለ ሀብታም የማይኖረው ኑሮ ነው ምትኖሩት። ያ ሁሉ በቃ ሀብት ንብረት ሞልቷችሁ በዚህ ልክ ስትጨቃጨቁ፣ ቤታችሁን ሰላም ስታሳጡት፣ ቤታችሁ ውስጥ ሰይጣኑን ሰብስባችሁ ስታስገቡት ሳይ በጣም ነው የተገረምኩት። የእውነቴን ነው ስንት ያጣለ ስንት የቸገሯለ ስንት የተራባለ የእውነት ምን አለበት ተረጋግታችሁ ብታወሩበት፣ ተረጋግታችሁ ብትተሳሰቡ፣ ብትነጋገሩ። ሚዲያ ላይ የወጣ ነገር ደግሞ በጣም መከራ ነው። በቃ ሶሻል ሚዲያ ላይ የወጣ ነገር የወጣ ታሪክ በጣም አሳሳቢ ነው። ግን ዋናው ነገር እኔ ሀሳብ ልሰጥ የምችለው ሩታ በዚህ ሰዓት እርጉዝ ናት፣ ልታወራት ይገባል ግዴታ፣ ግዴታ ነው የማስረዳት በቃ መቶ ፐርሰንት አላምንህን ብትል በዚህ ጊዜ በዚህ ሰዓት በዚህ ወቅት ማለት ነው። ልትገረምባት አይገባም፣ ልትደነቅባት አይገባም። ምክንያቱም ጥያቄ ጠይቃ ውሸት ዋሽሃታል። ከዛ ደግሞ አሁን ላይ ደግሞ የምትሰማው ነገር አለ፣ የሚላክላት ነገር አለ። አቤል እራሱ በጣም ነው የሚገርመኝ። የሰውን ወሬ አትስሚ፣ የሰውን ወሬ አትዪ። በአንተ ቦታ ብትሆን፣ የአንተ እህት ብትሆን፣ አንተ ፍቅረኛ እንደዚህ እያደረገችብ ብትሆን በሩታ ቦታ አንተ ብትሆን የኔ ነቅለ ጨርቅን ጥለ በቃ ጎዳና ለጎዳና ነበረ ስትሮጥ በራቆትን የምትታየውና ሁሉም ሰው በሩታ እየፈረደ ይገኛል። በቃ በጣም ስለ ልጇ፣ ስለ ርግዝና ሳይቀር እየተወራ ነው የሚገኘው። እኔ ግን በዚህ ሰዓት ከሩታ በላይ የሚያሳስበኝ የለም የነፂ ያለፈ ታሪኳ ነው። በእርግጥ ታማለች፣ ህመም አላት፣ ቁስል አለባት። ድጋሚ ደግሞ ሰው እያሳመማት ይገኛል። እሷን በጣም እየሰደባት ነው። ግን በጣም እያሳሰበኝ ያለው የሩታ ነገር ነው። በንዴት ማለት ነው፣ የእውነቴን ነው። እግዚአብሔር አያደርገውና ልጇን ራሱ የሆነ ነገር ልታደርግ ትችላለች። የእውነት ሴት ልጅ ከቆረጠች ከጨከነች በጣም ውሳኔዋ ከባድ ነው የሚሆነው። አብርሽ፣ በእናት እንደው በስነ ስርዓት አውራት፣ አስረዳት። እኛ ራሱ ማወቅ እንፈልጋለን። አብርሽ፣ አንተን እውነተኛነትን ማወቅ እንፈልጋለን። ሰው የፈረደብህን ያህል እኔም ፈርጄብህ አሉ አላቅም በቃ ይቅርታ፣ ግን መፍረድ ስላለብኝ ነው። ሁኔታውን የማያቸውን ነገሮች ነው የምፈርደው። የሰማሁትን ነገር ነው የምናገረው። ምንም ሌላ ፈጥሬ ያወራሁት ነገር የለም። ሴት ልጅ ደግሞ እያለቀሰች ሳይ ጸጥ ማለት አልችልም። አንተን ስለምወድ፣ ስለማከብር፣ ስለማቀ ብዬ ግፍ እየተሰራ እያየሁ ጸጥ ልል አልችልም። እና ይህን ነው ልናገር የምችለው። ነፂን አሁን ላይ ማግኘቷ ጥሩ ነው ብዬ ላስብ አልችልም። በእርግጥ ግን ማግኘት አለባት። ሩታ ማግኘት አለብኝ ብላ ካሰበች ይሄ ነው መፍትሄው ይሄ ነው ጥሩነቱ ብላ ካሰበች ግዴታ ማምጣት አለበት። ግን ነግሬያቸዋለሁ፣ እኔም ነፂ አብርሽ ነፂን ሂዶ እንደሚያገኛት እርግጠኛ ሆኜ ነግሬያቸዋለሁ። አንድ እውነት መዳን ያለምን ብሎ ምሏል። ይቅርታ እኔም ፈርጄብህ ነበረ። በእርግጥ ይህን ነገር ስታስረዳ ነው ሰው ሊያምን የሚችለው። እያስረዳህ አይደለም አንተ አሁን ስትሸሽ ከነገሮቶቹ። ወይ ጥፋት ያጠፋ ሙሉ ጥፋት ወደ አንተ ነው የሚሄደው። እና ቡታጅራ ሂዶ ነፂን እንዳገኛት እንግዲህ ሩታ ስትናገር ሁ እንዳገኛት አግኝቷታል፣ በቃ ምክንያቱም ባያገኛት ኑሮ እንደዚህ እንደዚህ አይፈጠርም ብዬሽ እኔም ሀሳብ ሰጥቼ ነበር። ግን ቡታጅር አሁን ላይ በቅርቡ እንደሄደ ነፂን እንዳላገኛት መድሃኒዓለምን ብሎ ምሏል። እና ይህንን አምናህን አይደል? ልክ እንደዚህም ያደረግከውን ነገር ከነፂ ጋር የነበረውን ነገር አሁን ላይ ያላችሁ ነገር በቅርቡ አውርታችኋል ወይስ አላወራችሁም? ለሩታ ማስረዳት ያለብን እያንዳንዱን ነገር ከካሜራ ጀርባ በተጨርሱት ጥሩ ነው። ግን ይሄ አንድ ሚዲያ ላይ የወጣ ነገር ስለሆነ ለሩታም ለአንተ ክብር ወጠ መናገር አለብህ። ነፂም እውነታውን አውቃ ልቧ አርፎ የራሷን ህይወት መጀመር አለባት። ልቧን አንጠልጥለ እስከዛሬ እየጠበቀች እስከዛሬ እስከ ልቧ ታሞ ውስጧ ታሞ ተቀምጣለች። እሷም ሴት ልጅ ናትና ሩታ ደግሞ ነፂን እያየች ነገ እኔን ጥሎኝ እንደማይሄድ፣ ነገ እኔን እንደማይዋሸኝ ነገን ያለምነውን ያቀርነውን እቅድ ሳናሳካል ሌላ ሰው ጋር ቢሄድስ ብላ ታስባለች። ሴት ልጅ ናት እና አቤል ደግሞ አትፍረድባት፣ በሩታ በጣም እየፈረድክ ነው። ለጓደኛ እያዳላ ይመስለኛል እኔ እንደማዩ እይተይማል። ግን መሆን የለበትም። የሰው ወሬ አትስሚ። አይደለም ይሄ የሰው ወሬ አሉባልታ፣ ሰፈር ውስጥ ቡና ሲፈላ ምናምን የተወራ ወሬ አይደለም ይሄ። ደግሞ በጣም ከባድ ነገር ነው። ምክንያቱም በቃ የሚያስጠላ ነገር ነው የተፈጠረው። የዱሮ ህይወቱ ነው እንግዲህ፣ ዛሬ ላይ ችግር እየፈጠረበት የሚገኘው የዱሮ ማንነቱ ነው። ተከትሎት መጡ ችግር ፈጥሮበት በቃ ሩታንም እሱንም እየረበሸ ቤታቸውን እየበጠበጠ የሚገኘው እና ያ ነገር ደግሞ መሆን የለበትም። መጀመሪያ መፍታት ነበረበት፣ ግን ያንን ሳይፈታ የራሱ ምክንያት ሊኖረው ይችላል። መጧል ሳይፈታ እና በቃ ችግር ተፈጥሯል። ዛሬ ላይ ደግሞ ሩታ ጠየቀችው። ሩታ ህይወት ላይ ችግር ፈጠረባት። ማወቅ መብታላት። ይህን ነው ልናገር ምችለው። አብርሽ ራስን ጠብቅ ራስን አረጋጋ፣ ራስን ቆጥብ። ለምትናገራቸው ለምታደርጋቸው ነገሮች ውስን መሆን አለብህ። ሩታዬ ነፍሰ ጡር ነሽ፣ ይሄንን መርሳት የለብሽም። ሁለት ነፍስ ነሽ፣ ለራስሽም ለልጅሽም ማሰብ አለብሽ። ከመጠን በላይ አትጨናነቂ፣ ከመጠን በላይ ደግሞ ጥርጣሬ ውስጥ አትግቢ። ልታምኙ ይገባል። ደግሞ በትንሽም ፐርሰንት ቢሆን እውነታውን ካስረዳሽ የመቀበል ግዴታ አለብሽ። አንቺም አልቀበልም፣ አላምንህም አላምንህም ማለት አይቻልም። እንደዚህ ሁለታችሁ እየተጨቃጨቃችሁ በሄዳችሁ ቁጥር እንግዲህ በጣም በቃ ወደ አልተፈለገ የት ሪዳር መፍረስ ሊገባ ይችላል። ምክንያቱም እናንተ እኛ ትልቅ ምሳሌዎች አድርገናችሁ የምንውስላችሁ ከእናንተ ብዙ ነገር የምንማር ሰዎች ነበርን። ግን በዚህ ልክ እናንተ ጭቅጭቅ ውስጥ ስትገቡ ለእኛም አስቡልን። ይህንን ነው ልል የምችለው። ግን በመነጋገር የማይፈታ ችግር የለም። አንድ አይነት ቋንቋ እያወራችሁ ባልና ሚስት ሆናችሁ አንድ ቤት እየኖራችሁ ተነጋግራችሁ ችግር ካልፈታችሁ ሌላ እስከ ዛሬ ሰ አንዳንድ ሰው እየመጣ እየፈታላችሁ ነው ችግር። እስኪ ዛሬ ራሳችሁ በራሳችሁ የራሳችሁን ችግር ለመፍታት ሞክሩ ማንንም ሰው ሳትጠብቁ ከማንም ሳትደርሱ። ነፂን ማውራት ካለብሽ አውሪ፣ መጠየቅ ያለብሽን ጥያቄ ጠይቂያት። በቃ ብዙ ነገሮች አንቺና ነፂ በቃ ያወራችሁት የሰጣችሁት መልስራቱ የተለያየ ነው። እሷ እንደምታቅሽና በቃ አብራችሁ አብራችሁ እንደነበራችሁ አብርሽ ጋር ስራ ስትጀምሩ አብራችሁ እንደነበረ ልክ እንደ ጓደኛው እንደነበርሽ ነው እየተናገረችው አንቺ ደግሞ አይቻት አላቅም፣ አግኝቻት አላቅም ነው ያልሽው። ለማንኛውም ግን ተረጋግታችሁ አብርሽና ሩታ ብዙ ማውራት ያለባችሁ ነገር አለ ብዬ አስባለሁኝ። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እና ኮሜንታችሁንም ሀሳብ አስተያየት አስቀምጡ፣ አነባለሁ። ሰላም እደሩልኝ።